ቀጥስ ገብታል። እብድ የለም። በዓለም ላይ እብድ ካለ አንድ የመጀመሪያ በዓለም ላይ አለ። ፓሪስ መሰለኝ የት ሀገር ላይ ነው፣ ኒውዮርክ ከፎቅ ላይ ራሱን ይወረወራል። ያ ብቻ ነው እብድ፣ እስከዚያው ነው የተረጋገጠ። መኪና እየሄደ ሀይዌይ ውስጥ የሚገባ ሰውና የሚቆም ካለ እሱ እብድ ነው። ፈራ ብሎ እንዲ ከወጣ እብድ አይደለም። ተው፣ ዝም ብለህ ተው። ገጭ ገጭ ገጭ አትበለው፣ ዝም ብለህ ተው። ቀጥ ካለ ግን እጁን መንጥቀው ወጡ፣ ያ ነው እብድ። እብድ ግን አለ ብያለሁ። ይህች ግን መንፈስ ጭንቅ ስለ አባ ግርማ ጋ ይሄዳል። ሙስሊሟም ክርስቲያን

ትግሬ ነህ እያልኩ እኮ ነው። እኮን ያጣራው እኔ እኮ አብረኛ ምሽት አልኮ ፎቶ እኮ ማሳየው ያንተ ነው። ላሳያችሁ እንዴ፣ ቆይ ላሳያችሁ፣ ላሳያችሁ። ይኸው ያከበብኩበት ነው። ጆከር ማለት ይሄ ነው። ስክሪች አትሰሉ። ይህንን አህያ አጋሜ አልለቀውም። ብዙ ወንጀል አጋሜ በሀገር ውስጥም ወንጀለኛ ነው። ብዙ ኩላሊት፣ ብዙ የአረብ ሀገር እህቶቻችንን እሙ እየያዘ

እንዳለቁት አረብ አገር ያላችሁ ዱባይ ነው የትም ማለትም ወንበዴ ነው ዳኘ ዋለ የከፈተው ኤፍሬም ታምሮ የዘፈረ እዚያ ብቻ ሁልጊዜ ጠብቁት መኪና ውስጥ ቁጭላችሁ ዳኘ ሲወጣ ዳኘን ተከታትላችሁ ሂዱ ዳኘን ቤቱን ታውቃላችሁ ዳኘም ሲወጣ ሲወጣ ዳኘን ለጊዜው አትንኩት ዳኘ ሲወጣ ተከተሉት ዳኘ ሲወጣ እሱ ጋር ነው የሚገናኙት። ዝም ብለህ ዳኘ ሲወጣ እሱ ጋር ነው። ይሄን አይታችሁ ሲመጣ እሱ ነው እንዳለቁት። በጣም ብዙ ሰው ገሏል። ብዙ ሰው አድምቷል። ብዙ ሰው እንደኔ እየተከታተለ ቪዲዮ የአማራን ሰው አጥፍቷል። እኔ ግን ምን አባቱም አላረገኝም። ራሱን ተናግሯል። በጩፍ የለወጋው ነበር ብሏል። ዳኘን መከተል ነው ጆከርን ለማግኘት። ዳኘ ሌላ ደሞ ላሳያችሁ። ይሄን ትከተላላችሁ ዳኘን ለማ ይሄን ደሞ ለማግኘት ጆከርን ይሄኛውንም ይሄኛው ወደ ኢትዮጵያም ቢሄድ ወደ ምንም ይሄን ነውት ሁለቱ በተለይ ያከበኩበት ይሄንን ያዙት። የጆከርን ቤተሰብ ያሳያል። ይሄን ደግሞ አፍኑት። ይሄን አፍኑት፣ አፍኑና ምንም አታርጉት። አስፈራርታችሁ እንዳለ ቤተሰቦቻችሁ ይዞ ይዞት ራሱ ጋር ያመጣል። በአውሮፕላን በሮ ይሄ ነው ያስ ስክሪንሻት ቅርጫ ይሄ ይሄን ሸርሙጣ ተመልከቱት። ከአስራ ዘጠኙ ውሽማው አንዷ አለች። ይችንም አያዋት ዱባይ ናት። ዝም ብላችሁ እነዚህ ሰዎች ካወቃችሁ የጆከርን ይችን ይዘህ ብታናዝዛት ጆከሬት እንዳለ አፓርትመንቱ ይዛት ትሄዳለች። ጠላቶቹ ብዙ ናቸው። እንዳለቁት ኦሮሞዎችም ቆሻሻ ትግሬው ነው ሲያዋርዳቸው የኖር እንዳለቁት ገና ብዙ እርምጃ ነው የሚሄድብህ። ገና ገና ገና ገና አንተ መሀይም፣ አንተ መሀይም። ይኸው ይኸው የወንድሙ ልጅ። ይሄን ስትይዙ ደግሞ አገር ቤት ሲሄድ ይሄን ያዙት። ይሄን ስትይዙ ጆከርን ታገኝታላችሁ። መንግስት ራሱ ተፈልጉት፣ በፍርድ ቤት ይሄን ሌባ፣ ይሄን የበግ ሌባ፣ አንቆሻሻ። እንደዚህ ነው የማስደነብር ነበር። እኔን ታብሰኛለህ። ዘመነ ካሴን ሲል ይቅርታ በለው አለቅህም። ስለማለቅህ እኮ ነው። ማንንም አልሰማን፣ ማንንም አልሰማ። እነዚህ እነዚህን መያዝ ነው። ጆከርን ለመያዝ ዘገየ ገብረ ጻድቅን ለመያዝ ነው እንኳን አለው አብረኛም ከኋላ ያ ሲቀርጸ ብቻ ነው በሴር አስገብተው ሸኙ ብለው ሲቀርጸኝ ብቻ ነው ያላየሁት። ይሄ እኮ ነው አሁን የሚጎርር፣ ይዤዋለሁ እንዲህ አድርጌ ይሄ ጀግንነት ነው። ጋይስ ዳኛን አምነህ ገብተህ እንዲያደርጋል አንተ ማህይሙን። አይ እነዚህ መልቀቅ የለብንም ወንጀለኞች ናቸው። ዝሙት ሉ እዚህ ሰዎች ትዳሩ እንዳይፈርስ ለእኔ ትዳር አያስበ ነው። አረ ተው ተው! አረተው ደግሞ ሻቢያዎች ከሆኑ በዘራች ተሰብስ። አረ እንደው ተው፣ እንደው ተው ተው! እንኳን ያላደረኩትን ባደርገውስ? ጆከር እና አቡ አሰሬዎቻችሁ አደሉ? ቂጣችሁን የሚበዷቸው እኔ አላውቅ። ቱ በስመ አብ ወልዶ መንፈስ ቅዱስ ይሄ ደግሞ አረብ የታወቀ ነው። እኔ አልዋሽም። አረብ የታወቀ ነው። በዚህ ወንድ ለወንድ ነው የሚላመጥ የሚሸጓጉር። እኔ ግን ያን አላደረግኩትም። አንተ ነቂት ግን የምትደረግ አንቆሻሻ። ትዳር ትዳር ይላሉ፣ ልጆች ልጆች ይላሉ፣ ትዳር ይበተናል ይላል። ለእኔ አስበው ይመስላችኋል? ለእኔ ቢያስቡማ አማራ ቢሆኑማ እኔን ለማጥፋት ያን ያህል ርቀት ባልተጓዙ ነበር። የአማራ ሰዎች እነዚህ እኔን ከሶሻል ሚዲያ ላይ አጥፍተው እነ ዘመነም ሌሎችም የራሳቸውን ኢምፓየር መስርተው ሚዲያ ላይ ሰው አጥፍተው ተቃዋሚ አጥፍተው ሊቀመጡ ነው። እኔ ደግሞ ለአማራ ነው የምታገለው። አስረግጬ ነው ምነግርህ ዘመነ ካሴ፣ እነዚህ ወንጀለኞችን መድበህ ከዳኘ ጋር አምኜው ይህን ማዕረግህ አዝናለሁ። ለዚህ ነው ወንጀለኛ ነው የምልህ ዘመነ ካሴ። ዘመነ ካሴን እንኳን ይቅርታ ለጠይቀው አሳድጃ የግራ ቂጡን ቆርጬ ቀኝ ፊቱ ላይ የምለጥፍበት እኔ ነኝ፣ ያውቀኛል። እኔ ታቀኛለን። እኔ የአማራዊቱ ልጅ ማንንም አልፈራ። አለባውሉ ስላጋለጥኳችሁ ነው፣ የህዋት ተሸካሚዎች ስለሆናችሁ ነው። አንዴ ኮፕሊ ጋሩ ከላይ ፕሮፋይል ፒክቸር ላይ ሄዳችሁ ፕሮፋይልን ጫና አርጋችሁ፣ ቀስት ይመጣል ቀሱ ስነኩ የኮፒ ሊንክ ይመጣል። አምስት አስር ጊዜ እያመለከቱ ነው እዚያ። ይሄ ከተዘጋ ምንም አታገኙ መረጃ። እኔ እንድጠፋ ነው የተፈለገው። ደግሞ አካውንት ለማሳደግ አልፈልግም አለ የሚሰጠኝ፣ አራት መቶ ነገ ብቅ እላለሁ። ያዘጋ የእነሱንም አንተ እንዳትለቁ ይኸው። ይሄ ሁሉ ሰው የእነሱን እየሄዳችሁ፣ ቴሌግራም እዚህ ጋር ጆይን አርጉ። አምስት ሺ ሰዎች የኔ ቴሌግራም ጆይን አርጉ ጆይን አርጉ እና አምጡት የእነሱም በኋላ አምጡ እናስገቡት። ቴሌግራም ላይ ያላችሁ መቶ አምሳ ሰዎች እንኳ ብትሆኑ ኦንላይን በአንድ አይነት ሄት ስፒች